ሰላም ይህ ኢትዮ ፊደል ነው በኢትዮ ፊደል አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ በዋትሳፕ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን የምትፈልጉትን ትምህርት በምትፈልጉ ሰዓት መማርና መከታተል ትችላላችሁ ሰላም፣ በዛሬ ትምህርታችን ደግሞ እንዲሁ ይዤላችሁ የመጣሁት ደግሞ አረፍተ ነገር ምስረታ ይሆናል። እንግዲህ ከዚህ በፊት ቃላቶችን እየመሰረትነን አይተናል። ከቃላት ደግሞ ሀረጋትን እንዲያለን ረጃጅም ቃላቶቹንም ሳስነብባችሁ ነበር። ከዛ በመቀጠል ደግሞ እንግዲህ እናንተን ያለማምዳል እና ብቁ ያደርጋል ያልኩትም አረፍተ ነገር ይዤላችሁ መጥቻለሁ። ቪዲዮውን ጀምራችሁ አታቆርጡት። ቤተሰብ ያልሆናችሁ ከዋላችሁ ደግሞ ቪዲዮውን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የሚለቃችሁ ቪዲዮዎች እንዲደርሷችሁ ለማለት ወዳለው። ወደ ትምህርታችን ስንቀጥል እንግዲህ ከመጀመሪያው ጀምረን እንደምናየው ይህ ምን ይላል? እዚህ ጋ እጅማ ነች፣ ሰ ነች፣ ሰ ከዛ ላ፣ ከዛ ምን ይላል? አንድ ላይ ሰላም

በመቀጠል ደግሞ ጀ ከዛ ሚ እቺ ላ ጀሚላ ጀሚላ እቺ ለ ጓ ደኛዋ ለጓደኛዋ ለጓደኛዋ ስ እቺ ስ ነች ከዛ ራ ስራ እቺ አ ገ ዘ ቻት አገዘቻት አገዘቻት አገዘቻት። ጀሚላ ለጓደኛዋ ስራ አገዘቻት አገዘቻት። እሺ በመቀጠል ደግሞ ይሄ እቺ ማነች? አ እቺ ቤ እቺ ል አቤል አቤል። እሺ እቺ ቁ ርስ

አለች በምስራቅ ትወጣለች ፀሐይ በምስራቅ ትወጣለች እሺ እቺ ደግሞ ማን ነች ሂሩት ሂሩት ልብስ ልብስ ሂሩት ልብስ ገዛች ገዛች ገዛች ያው

ፋጡማ ገበያ ሄደች። እሺ፣ ማለት ይቺ ጀ፣ ይቺ ሚ፣ ይቺ ላ፣ ጀሚላ። ጀሚላ ያው ጀሚላ ማንንጎ ማንጎ ትወዳለች ትወዳለች ትወዳለች። ጀሚላ ማንጎ ትወዳለች።

በአንድ ላይ ምን ይላል? ልጅቷ ነገ ገበያ ትሄዳለች። ልጅቷ ነገ ገበያ ትሄዳለች። እሺ በመቀጠል ደግሞ መጨረሻ ላይ ይች ማነች መ ይች ል ይችኛ ካ ይች ም በአንድ ላይ ምን ይላል? መልካም መልካም። ከዛ በመቀጠል ደግሞ ይች ማነች ነች? ጊ ይች ዜ ጊዜ ላይ ስናነባው መልካም መልካም ጊዜ መልካም ጊዜ ይላል። እስኪ እንግዲህ እንዳያችሁት ነበር መጀመሪያ ላይ እንግዲህ ስታነቡ እያንዳንዷን ፊደል ቆጥራችሁ ታነባላችሁ። ከዛ በመቀጠል ደግሞ ቃላቶችን አንድ አንድ ላይ አያይዛችሁ ታነባላችሁ ታነባላችሁ ከዛ አንድ ላይ ጥቅልል አድርጋችሁ አረፍተ ነገሩን ማንበብ ትችላላችሁ። ለዛሬ የነበረን ትምህርት ይህንን ይመስል ነበር። ቀጣይ በሌላ ትምህርት ከምንገናኝ ጊዜ ድረስ መልካም ጊዜ፣ ሰኔ ቆይታ ተመኘውላችሁ።